የኢራን ሚሳኤሎች ቴል አቪቭን እያስጨነቁ ነው። አሮ ሶስትና አይረንዶም በኢራን ሚሳኤል ፊት ጉልበታቸው ከድቷቸዋል። አይረንዶምን እየሸነቆሩ እያለፉ ያሉት የፋርስ ሽንጣም ሚሳኤሎች የሞሳድን የተሳሳተ ወታደራዊ ግምገማ ያጋለጠ እንደሆነ ጭምር እየተነገረ ነው። እስራኤል ይህን ጦርነት ከመጀመሯ በፊት ስልላ ተቋማቱ አማካኝነት የኢራንን ወታደራዊ ያቅም ገምግማ ነበር። በግምገማው መሰረትም የኢራን የሚሳይልና አየር መከላከያ አቅም ከእስራኤል ጋር ለንጽጽር የሚቀርብ አይደለም፣ ጦርነቱንም በአጭር መቋጨት እንችላለን የሚል ድምዳሜ ይዘው ነበር። ከስምንት ቀን በፊት ጦርነቱ ሲጀምር ግን የሆነው ፍጹም በተቃራኒ ነው። የሞሳድን የተዛባ ወታደራዊ ግምገማ ያሳየም ሆኗል። የትናንትና ዕለት አንድ የእስራኤል ከፍተኛ ባለስልጣን ኢራን በአሁኑ ሰዓት ከ18 ሺ በላይ ሚሳይሎች አሏት ሲሉ አሳውቋል። ይህ መረጃ ዘግይቶ እጃቸው የገባው የቴላቪቭ ሰዎች ከአሜሪካና አውሮፓ ሀገራት እርዳታ የሚሹበት ወቅት እንደሆነም ተነግረዋል። ባለፉት ቀናት በስፋት እንደተመለከትነው የኢራን ሚሳይሎች የእስራኤሉን አይረንዶም እየበጣጠሱ ኢላማቸውን ሲመቱ እያየን ነው። እነዚህ የኢራን ሚሳይሎች አቅም ጉዳይ የዓለም ትኩረት ሆኗል። እኛም ቴላቪቭን እያሰቃዩ ያሉትን ስድስቱን ግዙፍ የኢራን ሚሳይሎች እንቃኛለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩም። የወታደራዊ ቴክኖሎጂዎች እያደገ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችንና ሚሳይሎችን በስፋት ጥቅም ላይ እንዲያውሉ አድርጓል። በቀጠናው በተለይም በኢራን ይደገፋሉ የሚባሉ ሄዝቦላ፣ ሁቲና የሐማስ ታጣቂዎች የርቀት መጠናቸው የተለያዩ ሚሳይሎችና ሮኬቶችን ታጥቀዋል። እነዚህን ቡድኖች በማስታጠቅና በመደገፍ ዋነኛ ተዋናኝ የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብም ውስጥ ሆና የሚሳይል ቴክኖሎጂዎቿን አ ሳድጋለች ኒውክለርም እያብላላች ነው። አሁን ለተቀሰቀሰው ጦርነት መንስኤው ይሄው የኢራን ኒውክለርና ሚሳኤል ጦር መሳሪያ እድገት ነው። የኢራን እስራኤል የሚሳኤል ቡጢና የአየር ላይ ትንቅንቁ ሲቀጥል ሀገራቱ ከዕለት ዕለት የሚተኩሷቸው ሚሳኤሎች አቅም እጅግ እየጠነከረ መጥቷል። በተለይም ከኢራን በኩል የሚወነጨፉ ሚሳኤሎችና ድሮኖች አደገኛዎች እየሆኑ ነው። እነዚህ አደገኛ ሮኬቶች የእስራኤል አይረንዶምን ወይንም አሮ ሶስት ሊያቆሟቸው አልቻሉም። ለመሆኑ የቴላቪቭን የአየር መከላከያዎች ያስጨነቁት ስድስቱ ሚሳኤሎች የትኞቹ ናቸው? የመጀመሪያው አደገኛ የኢራን ሚሳኤል ፋታህ አንድ ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ኢራን በዚህ ሳምንት መጀመሪያ ላይ አስወንጭፋለች፣ አደገኛ ውድመትም አስከትሏል። አይረንዶም ይሄን ሚሳኤል መቋቋም ተስኖት ጋሻው ተሸንቁሯል። ሚሳኤሉ 1400 ኪሎ ሜትር ርቀት ከድምፅ ፍጥነት ከ13 እስከ 15 እጥፍ በሆነ ፍጥነት ተምዘግዝጎም ኢላማውን ለመምታት የወሰድበት ጊዜ 400 ሴኮንዶች ነው ወይንም 6 ደቂ ደቂቃ ከስድስት ሴኮንድ ብቻ። ለዚህም በሄብሩ ቋንቋ 400 ሴኮንዶች ወደ ቴል አቪቭ የሚል መልእክት ያለው ባነር በቴህራን መድረክ ታይቷል። ከፍጥነቱ ባሻገርም እስራኤል ከምትመካባቸው አይረንዶምና የአሜሪካው አሮ የመከላከያ ስርዓቶችን ራሱን መሰወር የሚያስችሉት ባህርያት የተላበሰ ነው። በዚህ ምክንያት ይህ የኢራን ፋታህ አንድ ሚሳኤል የዓለም ተንታኞች ትኩረት ስቧል። ፋታንድ ሃይፐርሶኒክ የመካከለኛው እርቀት ባለስቲክ ሚሳኤል በኢራን የእስላማዊ አብዮት ጠባቂዎች ቡድን ይፋ የተደረገው እንደ አውሮፓያን አቆጣጠር ሰኔ 2023 ነበር። ይሁንና ኢራን ፋታ አንድ ሃይፐርሶኒክ ሚሳይል ነው ብላም ማስተዋውቋ በአንዳንድ ተንታኞች ተቀባይነት አላገኘም ነበር። እንደ ሃይፐርሶኒክ ግላይድ ቪሂክልስ ወይንም ሃይፐርሶኒክ ክሩዝ እውነተኛ ሃይፐርሶኒክ ሚሳይል ሊሆን አይችልም የሚል ድምዳሜ ላይ ደርሰው ነበር። ከዚያን ይልቅ በተወሰነ ደረጃ ተንቀሳቃሽ የሪኤንትሪ ኤንትሪ ቪሂክል ያለው ባሊስቲክ ሚሳይል ሊሆን እንደሚችል ሲገልጹ ነበር። እንደ አውሮፓውያን አቆጣጠር ሚያዝያ 2004 ኢራን በእስራኤል ላይ በፈጸመችው ጥቃት የተኮሰችውም ሃይፐርሶኒክ ያለችው ይሄው ሚሳኤል ነው የሚሉ መረጃዎች በስፋት ተሰራጭተዋል። ሰሞኑን የእስራኤል ጥቃትን ተከትሎ ኢራን የተኮሰቻቸው ሚሳይሎችም የሚወጡ ምስሎች ሳይቀር ፋታህ አንድ የሚል ጽሑፍ ያላቸው ነበሩ። ኒኩለር የመሸከም አቅም ያለውና ከእስራኤል ባሻገር የትኛውንም የመካከለኛው ምስራቅ ሀገራት ኢላማዎችን ለመምታት መቻሉ ደግሞ ብዙዎችን አስደንግጧል። ይህም ለክልሉ የስትራቴጂክ ሚዛን ትልቅ ስጋት ይፈጥራል። ሚሳኤሉ በምድር ከባቢ አየር ውስጥና ውጭ መንቀሳቀስ የሚችል ነው። በበረራ ወቅትም አቅጣጫውን መቀያየር ይችላል። 350 እስከ 450 ኪሎ ግራም ፈንጅ መሸከም ይችላል። ኢራን የኒውክሌር መሳሪያ ብትሰራም መሸከም የሚችል አቅም አለው። የሚጠቀመው የቁስ ነዳጅ ሲሆን በፍጥነት ለመወንጨፍና በእንቅስቃሴ ውስብስብነት ይሰጠዋል። ኢላማውን ለመምታት ከፍተኛ ትክክለኛነትን ለማረጋገጥ የሚያስችል የላቀ የቴክኖሎጂ ስርዓትም ተገጥሞለታል። በተለይም የተገጠመለት ማኔውረፕል ሪኤንትሪ ቪሂክል ከህዋ ወደ ኢላማው ሲምዘገዘግ አቅጣጫ ለመቀያየር ያስችለዋል። ሌላኛው የቴላቪቭ አየር መከላከያን ያስጨነቀው የኢራን ሚሳኤል ኢማድ ይሰኛል። ኢማድ ኢራን ከምታመርታቸው በርካታ ሚሳኤሎች መካከል አንዱ ሲሆን ረጅም ርቀት መወንጨፍ የሚችልና ፍጥነቱም አቦሸማኔን የሚያስንቅ ነው። ባለፈው አንድ ሳምንት ኢራን ከተኮሰቻቸው ባለስቲክ ሚሳይሎች መካከል አንዱ ሲሆን ከአሮ 3 አየር መከላከያ አምልጦ ኢላማውን መምታት የቻለ ነው። ከአንድ ሺህ ኪሎ ሜትሮች በላይ ማካለልም ይችላል። ከኢራን እስከ እስራኤል ያለው እርቀት አንድ ሺህ ኪሎ ሜትር ይደርሳል። ይህም ኢራቅ ሶሪያና ጆርዳንን አሻግሮ ነው። ባህር አቋርጦና ሶስት አገሮችን ተሻግሮ ቴልቪቭ የደረሰው ይህ ኢማድ ባለስቲክ ሚሳኤል እስራኤል ላይ ከባድ ኪሳራ አድርሷል። በቅርቡ ኢራን ይህን ሚሳኤል ተኩሳ ሰዎችም ተገድለዋል፣ ቆስለዋል። ሰማይ ጠቀስ የእስራኤል ሕንፃዎችም በደቂቃዎች ውስጥ ወደ ፍርስራሽነት ሲቀየሩ ተመልክተናል። ኢማድ ባለስቲክ ሚሳኤል እስራኤል ደርሶ ይህን ሁሉ ጥቃት ሲያደርስ የእስራኤል አየር መከላከያዎች አቅም እንደ ገለባ የገባ ሆኖ ነበር። በእርግጥም የእስራኤል የአየር ላይ አጥሮች እነዚህን ሚሳይሎች መቋቋም ተስኖ እጅ ሲሰጥ ተስተውሏል። በቀጣይ የምናገኘው ሻሃብ ሶስት ሚሳይል ነው። ወታደራዊ መረጃዎች እንደሚጠቁሙት ኢራን የታጠቀቻቸው አብዛኞቹ ሚሳይሎች ከ2500 ኪሎ ሜትር በላይ መወንጨፍ የሚችሉ ናቸው። ሚሳኤሎቹ ይህን ያህል ርቀት ማካለላቸው ደግሞ ከእስራኤል ባለፈ ሌሎች የቀጠናውን አገራትና አሜሪካ ወታደራዊ ቤዞችን ለመምታት የሚያስችል ነው። ሻሃብ ሶስት ሚሳይልም ረጅም ርቀት ከሚወረወሩ የቴራን ተአማኒ ሚሳይሎች መሃል የሚጠቀስ ነው። ይህ ሚሳኤል እስከ 200 ኪሎ ሜትር መወንጨፍ የሚችል ጉልበት ያለው ሲሆን በሆድ እቃውም ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የ የጦር አረር የመያዝ አቅም አለው። ይህ ሻሃብ ሶስት ከሻብ አንድና ሁለት ባለስቲክ ሚሳኤሎች ተሻሽሎ የተሰራ ነው። ሻብ አንድ 300 ኪሎ ሜትር ብቻ መወንጨፍ የሚችል ነበር። በተመሳሳይ ሻብ ሁለት 500 ኪሎ ሜትር በላይ መተኮስ አይችልም ነበር። የኢራን የጦር ጠበብቶች የሻብ ውስንነቶች ለመቅረፍ ባደረጉት እርብርብ ከሻብ አንድና ሁለት ስህተቶች አደገኛውን ሻብ 3 መፍጠር ችለዋል። የዚህ ሚሳኤል መመረት ዋና ዓላማ እስራኤል ላይ ያነጣጠረ ሲሆን ሲመረትም የቴል አቪቭን የአየር መከላከያ ታሳቢ በማድረግ የተሰራ እንደሆነ ይነገራል። ወታደራዊ ጠበብቶች ሲጃል ሚሳኤልን ሶሊድ ፊውል ባለስቲክ ሚሳኤል ይሉታል። አቅሙንና ብቃቱን ለመግለጽ ሲጃል ከአረብኛ ወደ አማርኛ ጥሬ ትርጉሙን ስናስቀምጠው መጥለቅ ወይንም መጠናከር የሚል ፍቻ አለው። ይህን ስያሜውን ከመሬት ስር ያሉ የእስራኤል ኢላማዎችን መደብደብና ማደባየት መቻሉን ከሌሎች ሚሳኤሎች የተለየ ያደርገዋል። የስሪቱ ዓላማም የእስራኤልን የመሬት ስር ኢላማዎችን ለመምታት ታሳቢ ያደረገ እንደሆነ ይነገርለታል። የመጀመሪያ ጊዜ በፈረንጆቹ 2018 የተፈተሸው ሲጃል እስከ 2000 ኪሎ ሜትሮች መወንጨፍ ይችላል። አያቶላህና መላ ኢራናውያን ከሚተማመኑባቸው ሚሳይሎች መካከል ሲጃል ሚሳይል ከፊት ተሰላፊ ነው። የቴላቪቭን የአየር አጥር የነቀነቀው ሌላኛው የኢራን አስፈሪ ሚሳይል ፓቬህ ሚሳይል ይሰኛል። ከበርካታ የኢራን ባለስቲክ ሚሳይሎች መካከል አንዱ ሲሆን ቴህራን አሉኝ ከምትላቸውና ከምትኩራራባቸው ባለስቲክ ሚሳይሎች ማከል የሚጠከስ ነው። ባቤ ከመሬት ወደ መሬት ውስጥ ለውስጥ የሚወነጨፍ ሚሳይል ሲሆን 177 ኪሎ ሜትሮችን መወንጨፍ ይችላል። በመጀመሪያ ጊዜ በ2003 ኢፌ የተደረገው ይህ ሚሳይል በሶሊድ ፊውል የሚንቀሳቀስ በመሆኑም የፍጥነት አቅሙን እጅግ አልቆታል። የኢራንን የክሩዝና ባለስቲክ ሚሳይል አቅም ምን ደረጃ ላይ እንደደረሰ የሚያሳይ ነው የሚባልለት ይህ ሚሳይል ቴላቪቭ ደርሶ ኢላማውን ለመምታት ከአስር ያነሱ ደቂቃዎች ይበቁታል። አይረንዶምንና ና አሮ ሶስትን ታሳቢ ተደርጎ የተሰራ በመሆኑ ከእስራኤል የአየር መከላከያዎች ተሰውሮ ጥቃት ማድረስ ይችላል። ለኢራን ከባድ ኃይል አላብሷል የሚባለው ይህ ሚሳኤል እስራኤል አልፎ እስከ ሳውዲ አረቢያ የመድረስ ጉልበት አለው። በመጨረሻነት የምናገኘው የኢራን ሌላኛው አደገኛ ሚሳኤል አጂቃሲም ባለስቲክ ሚሳኤል ይሰኛል። ስያሜው እንደምንረዳው ሚሳኤሉ ስያሜውን ያገኘው ኢራን ከምታ ከክብራቸው የጦር መሳሪያ ጠበብት አንዱ በሆነው ሃጂ ቃሲም ስም የተሰየመ ሲሆን ለእርሱ መታሰቢያነት የተሰጠ ስም ነው። ለመጀመሪያ ጊዜ በአደባባይ ይፋ የተደረገው በ2023 ሲሆን የኢራንን የሚሳኤል አቅም በአንድ እርምጃም አራምደዋል ከሚባሉ ሚሳኤሎች መካከል የሚጠቀስ ነው። እስከ 1800 ኪሎ ሜትሮች መወንጨፍ ይችላል የተባለ ሲሆን ከላይ የጠቀስነውን ፓቬህ ሚሳኤል ታሳቢ ተደርጎ የተሰራ ነው። እነዚህ ስድስት የኢራን አስፈሪ ሚሳኤሎች የኢራንን የአየር ላይ አጥሮች የነቀነቁ ናቸው። ቴላቪቭ እነዚህን ሚሳኤሎች ማክሸፍ የሚል የአየር መከላከያ መያዝ አልቻለችም። በዚህም ለከባድ የሚሳኤል ጥቃት እየተጋለጠች ትገኛለች።